ሰላም የኔ ውደት እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር መስገን። እንግዲህ ትናንት ሁላችሁም እንዳያቸው ሩታም ከቤት ወጣለች፣ ነፂም ቤቷ ሁና እያለቃቀሰች ነው። ማንም ሰው መፍትሄ ሊሰጠኝ አይችልም፣ አብርሽ ካልሆነ ሌላ ሰው ለእኔ መፍትሄ ሊሆን አይችልም እያለች ነው ነፂ። ስለዚህ ነፂ አሁንም አብርሽ ላይ ተስፋላት። ዱባይ ሆኖም እያወራ የነበረ ዱባይ እስከሚመለሱ ድረስ እያወራ የነበረ፣ አሁን ስታረግዝ ብቻ ነው የጠረጠርኩት እያለች ነው ነጻነት። ሲቀጥል ደግሞ ነፂ ቤት ሄዳችሁ እናንተ የወንድ አልጫ ሴታ ሴት ቦርኮ ሁላ ማለት ነው። ስራ መስራት ሲያቅታችሁ ሄዳችሁ እሷን ደግሞ ለምን እንደዚህ ያልሽ? እናንተ ለምንድን ነው የምታሽቃብጡት? እናንተ አሽቃባጮች ማለት ነው። የሆኑ ወንዶች ናቸው ሄደው ማለት ነው። እነዚህ ለምንድን ማለት ማለት ፍቅረኛ የነበር ብላ መጣች። እናንተ ደግሞ ምን ቤት ናችሁ እናንተ አለቅላቂ፣ እውነትም ተከፍሏችሁ ነው። እውነቴ ነው፣ ተከፍሏችሁ ነው እያለቀለቃችሁ። ዛ ሴት እኮ ናት። ወንድ ከሆናችሁ ከወንድ ጋር ተጋፈጡ እንጂ ሴት ካሄዳችሁ ለምን እንደዚህ ያደረግች? ደግሞ ጭራሽ ቤቷ ድረስ ሄደው መቀመጫ ይንሷት እንዴ? በፈጣሪ ስም ፈጣሪ ሆይ ተሳስታለች ሀው ተሳስታለች እሱ ይጠይቃት እንጂ እናንተ ምን ቤት ናችሁ እናንተ ምታለቀልቁ እንደው ስራ መስራት ሲያቅታችሁ ሌላ ስራ ሰሩም እንደ እናንተ ምንድን ነው ምኑ ናችሁ ነው እናንተ ራስ እኮ የሰው ህይወት እየጠብጣችሁ ነው ነጻነት አርፋ ቤቷ ተቀምጣ ሄዳችሁ ማን ስለሆንሽ ነው ምን ስለሆንሽ ነው ብላችሁ የሩታ ጠበቃ ናን ብላችሁ ሄዳችሁ እዛ የምታሽቃብጡ ሴት ናት እንደ ሴት አበረታቷት በቃ እናንተ አታቁም። አሁን ነው የመጣችሁ። የሚያውቁት እኮ ይሄው ቢኒ አሁን ለምሳሌ ምንም ነገር አላለም ሄደ። ከዛ ለምን እንደዚህ አታደርጊ ምናም ብሎ ተመለሰ። እነዚህ ቦርኮች ግን ማለት ነው አያሽቃበጡ፣ አለቀለቁ። እውነትም ብር ተከፍሏችሁ ነው አደለ? ልጅቷን በዚህ አካሄዳቸው ማለት ነው ሊያስደበድቧትም ይችላሉ፣ እንደዚህ ከቀጠሉ ማለት ነው። ሲቀጥል ደግሞ በጎቹ ምን አሉ? ሩታ ልትወልድ ነው የምትሄደው። ወጉና በዓሉ እናት ቤት ነው የሚወለደው። አረ አረ አረ እናንተ የምትሉ ታታጡ፣ ተሸማቀቃችሁ፣ አፈራችሁ አይደለ? አሁን የምታወሩ ታጣችሁ። አረ እውነት ነው እውነት። በይስኪ እንደ ወጉ እንደ በዓሉ ከተባለማ እንግዲያ ከተባለማ ዝም ብሎ ሜዳ ላይ ወጥቶ አርግዞ ሳይሆን የሚከደው እንደ ወግ እንደ በዓል ከተባለ እኛ የምናቀው ሴት ልጅ ወንድ ጋ ሄዳ ፏላ ሳይሆን፣ ቤተሰብ ተጠይቆ፣ ሽማግሌ ተልኮ ከዛ በኋላ በውግ በማድረግ ከቤት ወታ እናቷ አባቷ መረቋት፣ ከዛ በኋላ አብራ የኖረች በሰማንያ ከዛ አርግዛ ገባችሁ። ህጉን እና ባህሉን ልንገራችሁ፣ እናንተ አታውቁም እኮ አታውቁም። ስለማታውቁ የማያውቅ ሰው ነው የምትከተሉት። ስለማታውቁ የማያውቅ ሰው፣ በቃ ህጉ ባህሉ እንደዚህ ነው። በደንብ ሽማግሌ ተልኮ እንደውም አንድ ቀን ማይቀበሉ፣ ሁለት ሶስት ቀን ሽማግሌ ተመላልሰው፣ ከዛ በኋላ ልጃችሁን ለልጃችን ተብሎ በክብር ተለምና፣ አባቷ ግርስር ወድቆ አባት ለምኖ ከዛ በኋላ ጥሎች ተጥሎላት ወርቅ ታስሮላት በስነ ስርዓት ቤተሰብ መርቋት ነው የምትሸኘው። ከዛ ስታረግዝ እናቷ ቤት የምትሄደው ደግሞ መውለጃዋ ሲደርስ እንጂ ገና ሁለተኛ ወሯ ላይ አይደለም። መውለጃዋ ሲደርስ ስምንት ወር ዘጠኝ ወር ሲሆናት እናቷ ቤት ሄዳ ከዛ በኋላ ወልዳ ትመጣለች ወይም ደግሞ እናቷ መጥታ ታርሳታለች። እሺ እናት ቤት ይከዳል፣ ወግ ነው። ግን የሚክደው በወግ በማድረግ ተድሮ እንጂ እንደዚህ ፎን ብሎ እናትን ተሳድቦ አልፈልጋችሁም፣ በእኔ ህይወት ውስጥ እናንተ ምንም ነገር አያገባችሁም ብለው ነይ ተመለሽ ነይ ተመለሽ አይሆንሽም፣ ይሄ ሰው ስራ ከሆነ ቀጥ ብለሽ ስሪ እየተባለች አይሆንም፣ በቃ ካለሱ መኖር አልችልም ብላ፣ እሺ በወግ በማድረግ እንዳርሽ ሽማግሌ አስልኪ ተብላ ተለምና እሱ ልኮ ከዛ በኋላ እንዳርሽኛ ተብላ፣ እነሱ ግን ብቻቸውን ሄደው በጾሙ ቤተሰብ ሳይፈቅድ ኤፋ ራሷ አልሄድም ታውቃለች። ማንም ቤተሰብ ሳይፈቅድ ሄዱ፣ በጾሙ ተጋቡ። ተጋቡ ሳይሆን ተዝናኑ ነው የሚባለው። ጨፈሩ፣ ተዝናኑ ከዛ በኋላ አረግዛ መጣች ተባለ። አረግስኳለች ኤፋ። የተቀየረበት የራሱ የሆነ ምክንያት አለው። ሲቀጥል ኤፍሬምን ኤፍሬም ሄ ባለቄ ምናምን እሱ በጣም ትክክል ነው፣ ስነ ስርዓት ያለው ሰው ነው። ገባችሁ? እነሱ ዱባይ ሄደው ሰርግ ሲያደርጉ እሱ እግሩን አልነቀረም። እነ ማርክ እነ አቤላ ሄደው ሲያሽቃብጡ፣ አቤላ ሁን አሽቃባጭ። እዛ ወንድ ልጅ ሆዱን ይወዳል የሚባለው ከእውነት ነው። እዛ ቤት ውስጥ ተቀርቅሮ ካሜራማን አይደለም፣ ሆዱን ታብለዋለች መሰል፣ ከዛም ከዛም እያለች አሽቃበጠ ተጎዘጎዘ ነው የምላችሁ። ኤፋ ያየው ነገር አለ፣ በቃ ያየባት ነገር አለ። ዝም ብሎ አይደለም ኤፍሬም እንደዚህ የተቀየረባት። በፊት እንዴት እንደሚላት ታውቃላችሁ። አሁን ግን ኦልረዲ ሙሉ በሙሉ ተቀይረዋል። እሱ ብቻ ሳይሆን ቤተሰብም ይቀየርብሻል፣ ገና የራስሽ ቤተሰብም ይቀየርብሻል። አልኩሽ እኮ ነገርኩሽ። እና ደግሞ ኤፍሬም ይህም አስበው ነው። በጣም ትክክል ነው። ኤፍሬም ስነ ስርአቷን ተያዝ። እንደ ፈለገች የምትፏልልበት አይደለም። ባለፈው ቦርሳ የዛ ሄዳ ወታ ከዛ አርግዛ መጣች አደለ? አሁንም ደግሞ ሄዳ ደግሞ ወልዳ ድጋሚ አርግዛ ትመጣ ነው ምትወጣ እንዴ ኤፍሬም እኮ በጣም ትክክል ነው። እንዴት ናቸው የኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች? በጣም ሳላስበው አምስት ደቂቃ ከምናምን አውርቻለሁ። ደህና ናችሁልኝ? አለሁ፣ እግዚአብሔር ይመስገን። ዞሮ ዞሮ ሩታና ነፂ ያሁን ሩታ ቡታ ጅራ ከሄደች ታገኛታለች። ነጻነት ብዬ ነው የማስበው። ተገናኝተው ያወራሉ። ሁሉንም ነገር እንግዲህ ታስረዳታለች። ከዛ በኋላ የምትወስነውን ትወስናለች። ታገኛታለች ብዬ ነው የማስበው ከሄደች እና ምልላችሁ ፈልጌ ነው። ድራማ ነው እያላችሁ ነው። ሩታ እናቷ ጋል ትወልድ ነው። ወግ በአሉ እንደዚህ ነው። በቃ ወግ በአሉ ከተባለ መሞሸር ተሞሽሮ መውጣት ይጠይቃል። መጀመሪያ መጀመሪያ ያልተከበረ ወግ በዓል አሁን ላይ ልጅ ሲረገዝ አይደለም ይከበረው። ገባችሁ አይደለም። እና በጎችዬ ደግሞ አትቃጠሉ አትንጨርጨሩ። ሲቀጥል ደግሞ እንደዚህ ስትነፋረቅ ፍቅርን የምትነቁ ሰዎች ስቶፕ። በጭንቅላታችሁንም እዘቀዝቃችሁ እ እናንተ ወራዶች ዝም ብላችሁ ውርደታችሁን ተከናልባችሁ ቁጭ በሉ። ከፍቅር ጋር አትምጡ። አትድረሱባት፣ ህይወቷን እየኖረች ነው። እናንተ ደግሞ ዘው ተግማሙ፣ ተጨመላለቁ። ምድረ እንደው ስታስጠሉ፣ ማርያምን በጣም እናንተ እኮናችሁ። እንደዚህ ገፋፍታችሁ ገፋፍታችሁ ልጅቷን ገደል የከተታችኋት። እንደው አይኔን ግንባር ያድርገው ብሎ አሁኑ ራሱ ይከራከራሉ። እናንተዬ እየረዶ ጉድ የፈላ እንዴ ምን ጉድ ናችሁ ምን ጉድ ናችሁ ግን በማርያም እንዴ አይኔን ግንባር ያድርገው አሁንም ድርቅ ብለው ይከራከሩላታል ብታዩ ማለት ነው እንደ አሁን እንኳን አትመክሯትም አትመክሯትም አድናቂ ወዳጅ ዘመድ ማለት እኮ ሰው ሲያጠፋ የሚመክር ነው አንቺ ምን አገባሽ ምናምን ልትሉ ትችላላችሁ አዎ አያገባኝም እኔ ፈታ ነው የምልባት እንጂ እኔ ስለሷ ምንም ያገባኝ ነገር የለም ስለማንም ሰው አያገባኝም ግን ደግሞ የሆነ ሰው ላይ ያለ ስሙ ስም ከሰጣችሁ ደግሞ አወራለሁ አወራለሁ በራሴ ቻናል እንደፈለገኝ የመሆን መብት አለኝ። ተግባባን አደለ ሲቀጥል ደግሞ አሁን መከሯት እስኪ እስካሁን ድረስ ሄጂ በዩ ቤተሰቧን በያቸው ስደ ቢያት እህቷን እየዘቀዘቃችሁ በያት መልሽላት ጥረጊያት። የልቤን ተናገርሽ ይሄው ዞራ ዞራ ሁን እናቷ ቤት ተግባባን አደለም። አሁንም ቢሆን ሄጂ ትተሹው ሄጂ ምናምን ትላላችሁ። በኋላ እያንዳንድሽ አንድ ዳይፐር የምትገዢላት ትመስያለሽ። እና አሁን ራሱ ምክሯቸው አታሽቃብጡ። ኤፍሬም ትክክለኛ ነገር ነው እየተናገረ ያለው። ትዳሯን ከፈለገሽ ቀጥ ለጥ ብላት ትምራ። ሌላ ሴት ጋር ቢሄድ ራሱ ጸጥ ብለሽ ኑሪ። በቃ ራስሽ ነሽ ስህተት የሰራሽ ራስሽ ሰተት ብለሽ ገባሽ። ሳትጋባ ረገዝሽ አሁንም ተወልጃለሽ ታሳድጊያለሽ። ቀጥ ብለሽ በቃ እሱ ሌላ ሴት አምጥቶ ዩትዩብ ገና ይሰራል አ ዩትዩብ ይሰራል። እርጉዝ ሴት ጋር እንዴት ነው ዩትዩብ የሚሰራው? እንደፈለገው መጋጋጥ መላላት የለም። ስለዚህ ሸንቀጥቀጥ ያለ ሴት ያመጣና ከእሷ ጋር ዩትዩብ ይሰራል እና ገና ሌሎች ሌሎች ሴቶችም እንደሚመጡ እየተነገረ ነው። ብዙ ሰዎች መላምንት እየሰጡ ነው ብዙ ሴቶች እንደሚመጡ እየተነገርላችሁ ነው የሚገኘው። ብዙ ሰዎች፣ በቅርባቸው ያሉ ሰዎች ሌሎች ሴቶችም አሉ አሉ። እናንተ እኔ እኮ ይሄ ልጅ ምን አቅም ሷቸውን እውነት ነው እውነቴን ነው። ይሄ ልጅ የሆነ ነገር አለው እንዲ ውስጡ ምንድን ነው የሚያቀምሳቸው? እሱን እሱን የሚያስብል የሚያክለፈልፋቸው። ረ ጉድፈላ ዘንድሮ። እና ለማንኛውም አበጋስ ግን የስራ አንስጥ በእውነት የስራ አንስጥ። እንደው ሴቶቹን ተጫወትግባቸው አይገልጸውም። እንደፈለክ አሽከረከርካቸው እኮ ገንዘብ ካለ በሰማይ መንገድ አለ። እውነት ነው ለካ እናንተ፣ እውነት ነው ገንዘብ ካለ ቆንጆ ቆንጆ መቀርጠፍ አለ። ቆንጆ ቆንጆዎችን ከየት መርጦ መርጦ እንደሚያገባቸው አናውቅም። እንግዲህ ሴቶቹን እያተራመሳቸው ነው እያስለቀሳቸው ይገኛል። ለማንኛውም ሴቶቹ ከሚለው ውስጥ ፍቅር አትካተትም፣ አትካተትም አልኳችሁ። በቃ ለምን ካላችሁ ፈልጓት ሄደ። ከዛ አልፈልግ ግን ብላ ስታው ሄደች ገባችሁ? ክብሯን ስለምትፈልግ ትታው ስለሄደች፣ አላነፈረቀችም። ና ፍቅርና አትጨምራት። እውነት ነው፣ እሱ አሁን አላንፈረቀችም። ራሷ አልፈልግህም ብላን ሄደች። ነፂ እኮ አሁን አብሯት ቢሆን ትሆናለች፣ አብረ ይሁን እያለች ነው። በቃ የምታለቅ ሰው ና። ለማንኛውም ነጻነትን ሄዳችሁ ቤቷ ድረስ እንደዚህ ለምን ያረግሽ እንደዚ እንደዚህ ያረግሽ የምትሉ ጋጠወጥ ባለጌ ወንዶች ጎረምሳዎች ማለት ነው። እስኪ ሌላ ስራ ስሩ ጡንቻችሁን አፈርጥማችሁ ሄዳችሁ እሷን የምታሸማቀቁ ለሱ እያሽቃበጣችሁ አሽቃባጭ ሁላ ማለት ነው እ የሰፈራችሁ ልጅ ናችሁ፣ ወንድ ልጅ ናችሁ። ምን አገባችሁ ሲጀመር ማለት ነው። እሷን ሄዳችሁ እሱ ይበላት ሄዶ እሱ ይበላት ሄዶው ለምን ህይወቴን በጣበጥሽ ይበላት እሱ ሳይላት እሱ አፈቅርሻለሁ እወድሻለሁ እያላት፣ እናንተ ምን ቤት ናችሁ? ከህይወታችሁ ውጪ እያላችሁ ምታንቦ ጨራረቁ ምድረቡ ጨቀርቆ ላ ማለት ነው። ለማንኛውም ብዙ ነገር እንደተናገርኩ አይናው ካስቀየምኳችሁ በጣም ይቅርታ። አንዳንድ ሰው የልቡን ተናግሮ ይቅርታ ይላል። ይቅርታ በጎችዬ፣ አትከፉብኝ። እውነቴን ነው እኔ ልቤ እንደምናገር እውነት እውነቷን ነው ማወራውና በጎችዬ፣ የእኔ ውድ በግ ማለት የዋህ ማለት ነውና፣ አይዟችሁ ተጽናኑ እንደምንብላችሁ እና አትናደዱብኝ፣ አተከፉብኝ፣ ይቅርታ።